ኢራን ሳውዲ አረቢያን ጆርዳንን፣ ኳታርን፣ ኩዌትን፣ ኢራቅን፣ የተባበሩት አረብ ኤምሬትስንና አጠቃላይ የአሜሪካ የጦር ሰፈር ያላቸውን ሀገራት ሁሉ አጠቃለሁ። ሰላም፣ ሰላም፣ ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? ያው እንዴት አደራችሁ ልበል እንጂ። እግዚአብሔር ይመስገን ደህና አድረናል። እንግዲህ እንደሰማችሁ ጆርዳን ላይም ዝታለች ማለት ነው። ኢራን ሲያወሩ ነበረ ማለት ነው። የኔ ሰዎች ማለት ነው እዚህ የአሜሪካ የጦር ካምፕ አለ ማለት ነው። ጆርዳን ውስጥ የአሜሪካ የጦር ካምፕ ወታደሮች አለ አሏት። እንግዲህ በዚህ ምክንያት ነው ጆርዳንም መታለው ብላለች፣ ማለት በግልጽ ተናግራለች ማለት ነው። ኳታር ያላችሁ እህት ወንድሞቼ ፈጣሪ ይጠብቃችሁ አይዟችሁ። እቺ ቀን ታልፋለች። ፈጣሪ ሰላሙን ያመጣል። ክርስቲያን ተስፋ አይቆርጥም። የምር አንድ ቀን ያልፋል፣ ሰላም ይሆናል። ይመስለኛል ሰላም ይሆናል። እንግዲህ በዚህ የሚቀጥል አይመስለኝም። እንደዛ ማለት ነው። ተስፋ ማድረግ ነው። መልካም መልካም ነገር ወደ አይምሮ ማሰብ ነው። እንግዲህ ፈጣሪ ይጠብቀን። ያለው ነገር ደስ አይልም። እንግዲህ በየአረብ ሀገራቱ እንግዲህ የጦር ካምፕ አላት አሉ አሜሪካ። እንግዲህ በጣም ነው የሚገርመኝና እቺ አሜሪካ የምትባል ሀገር በስመ አብ ወልድ እንደ ፈጣሪን እዛው ያርቃት እሰዋል የገባችበት በቃ ማተረማመስ ነው። አገርን ከአገር ጋር ማተረማመስ ነው ስራውና እንግዲህ እኛ ስደተኞችን ፈጣሪ ይጠብቀን። ጆርዳን ጆርዳንም እንግዲህ መታት አለው ብላለች። ግልጽ ነው አሉ። እዚህ ጆርዳን ውስጥ ሲያወሩ ነበር እና የጦር ካምፕ አላት ወታደሮቹም አሏት ማለት ነው አሜሪካ። በዛ ምክንያት ነው እንጂ ከጆርዳን ጋር ችግር ኖሯት አይደለም ኢራን ማለት ነው። ከዚህ በፊትም እንትን የጆርዳን መንግሥት ማለት ነው ምንድነው ለእስራኤላውያን ማለት ነው ቲማቲም እጥረት ነበረ እና የሆነ ጊዜ ዜና ላይ ተወርቷል እና በደምብ የኔ ሰዎች ራሱ በጣም ተናዶበት ነበረ እንትና ንጉሳቸው ላይ ማለት ነው የኪንግ አብዴላ የሚሉት የነሱ መንግስት ማለት ነው ቲማቲም ወደ እስራኤል ሊኮ እና በዚህ በዚህ ምክንያት እንትን ብዙ ቅም ይዟል። ጆርዳን እንትን ላይ ከእሷ ጋር ከአሜሪካ ጋር የተለያየ ያው ስምምነት ያደርጋሉ። ለሀገር እድገት የማንም ኢትዮጵያም ሆነ የትኛውም አለም አንድ ሀገር ራሷን ችላ መኖር አትችልም። ከአንድ ሀገር ጋር የሆነ ነገር ለጥቅማ ጥቅም ስምምነት ይኖራቸዋል አይደለ? የሆነ ዲፕሎማሲ ይኖራቸዋል፣ አንዳንድ ጥቅማ ጥቅም ማለት ነው። ጆርዳን ደግሞ ጠንካራ እንትን አላት ከአሜሪካን ጋር ማለት ነው። በሱ በሱ ምክንያት ጠምዳለች ማለት ነው ጆርዳንን ፣ ሁለተኛ ደግሞ እዚህ የጦር ካምፕም አላት እዚህ። ጆርዳን ብቻ አይደለም ሳውዲም፣ ኳታሪም፣ ዱባይም እየተባለ ነውና፣ በዚህ ምክንያት እንግዲህ እመታችኋለሁ ብላ በግልጽ ዝታለች ማለት ነው። እንግዲህ ፈጣሪ ጠብቀን፣ ፈጣሪ ሆይ አንተ ጠብቀን። የእውነት መጥፎ ጊዜ ነው፣ መውጣት አይቻልም። እንደው ይውጡ መንግስት፣ እንኳን የራሳችሁን ዜጋ ውሰዱ እንኳን ቢባል እኛን የሚወስድን የለም ሲጀመር፣ እዚህ ብናልቅም እሱ ቸሩ መዳይና ለእመቤታችን ቅድስት ድንግል ማርያም እሷ ትጠብቀን። ሌላ ምንም አማራጭ የለንም፣ ፈጣሪ ጠብቀን እንጂ በጣም መጥፎ ሁኔታ ላይ ነው ያለ ነው። ዛሬ ስድስት ሰዓት የጀመሩ ሶስቴ ነው አራቴ፣ እንግዲህ ሲቀጣቀጡ አላርም። በስመ አብ ወልድ። እኔ ይሄ አላርም የሚባለው ሲጮህ፣ እኔ ልቤ ለሁለት ክፍል ነው የምትለው። በጣም ነው የሚደነግጠው ማለት ነው፣ በጣም ነው የሚያስደነግጠው። እንግዲህ ፈጣሪ ሰላሙን ያምጣው። እህቶች አይዟችሁ፣ በየእምነታችሁ ሙስሊሙም ክርስቲያኑም፣ በየእምነታችሁ ጸልዩ። ክፉ ነገር ትታችሁ ማለት ነው ድል ለምናምን ድል ለምናምን እያላችሁ ይሄንን ነገር ትታችሁ በየእምነታችሁ ጸልዩ። ሞት ከመጣ ሁላችንም አንድ ላይ ነው ጠርጎ የሚሄደው። አይበለውና አሁን እየተወራ ያለው በጣም እየተፈራ ያለው ነገር ልኩረል ነው ምናምን የሚሉትን እሱን ከለቀቀች እኮ እንዳለ አመድ ነው የምንሆነው። ማንም የሚተርፍ የለም። በጣም ዓለም ላይ የሚፈራው ነገር ቢኖር ይሄንን ነው። ይሄን ነገር እንዳይሆን ነው ሰውም እየፈራ ያለው ማለት ነው። ይሄ ነገር ሆነ ማለት በቃ ሁላችንም አንድ ላይ ነው የምንሞተውና እባካችሁን እኛ ስደተኞች ስለ ሰላም ስለመጣንበት አላማ ነው ማሰብ ያለብንና እኛ ምን ቤት ነን ሲጀመር? ድል ለምናምን እያለን ምን አገባን እኛ፣ ከነመፈጠራችን አያውቁም እነሱ። እና ፈጣሪ ይጠብቃችሁ። ማዳም ቤት ሆናችሁ ደግሞ እንደዛ አይነት ነገር አታድርጉ። ማዳም ታያቸዋለች፣ እና ነገ በራሳችሁ ጦስ፣ በማታውቁት ነገር ራሳችሁን በራሳችሁ ማለት ነው ሞትን አታዘጋጁ፣ እህቶቼ እባካችሁን፣ እኛ ሰላም ለምድር ሁሉ ሰላም ያርግልን። እውነት አያችሁ አይደለ ሰላም ምን ያህል ዋጋ እንዳለው። የእነሱ ጦስ እንግዲህ ለሁላችንም ተረፈ። ሰው ከአገር ወደ አገር ቤት መግባት አይችልም። እንግዲህ እያያችሁት ነው ያለው ነገር በጣም ነው የሚያስፈራው። ኳታር ደግሞ ብዙ ጓደኞች አሉኝ። ፈጣሪ ይጠብቃችሁ። ትላንትናማ አውርቻቸው ነበረ። የከፋ ነገር የለም እዛ አካባቢ ላይ ነው እንትን የደረሰው። ያው ኃይለኛ እንትን አለ፣ ፍርሃት ምናምን አለ። እንዴት አይፈራም? የሚያክል ነገር ድምፁ ራሱ በጣም ነው የሚዘገን ነውና፣ እግዚአብሔር ይመስገን የከፋ ነገር የለም። የሰው ህይወትም አልጠፋም። ፈጣሪ ይጠብቃችሁ። ትላንትና እንደውም እንትና ማናት ሀቢባን ላይብ ላይ ነበረችና ልክ ዘግታ ስትወጣ ሰው ሁሉ ደንግጦ ምናምን ነበር፣ በጣም ነበር የደነገጠው። ከዛ በኋላ ሲደወልላት እኔ እዛ አካባቢ ስለሆንኩኝ እየተተኮሰ ነው ለዛ ነው የዘጋሁት አለች። እግዚአብሔር ይመስገን ሰላም ነው፣ የሰው ህይወት አልጠፋም። ፈጣሪ ይመስገን እንዶ ፈጣሪ በዚሁ በዚህ ውሃ አድርገው ያቀዝቅዘው፣ ሰላሙን ያምጣው ነው የምለው። አይዟችሁ አይዟችሁ አትፍሩ። ያው ለምን እኔንም ጨምሮ ፍርሃት አለ። ለምን እኔ አሁን ጠዋት ስድስት ሰዓት ላይ ልክ ከእንቅልፍ ስነሳ ነው የአላርም የጀመረውና በጣም ነው ለሁለት እንቅልፍ ልብ ልክ አላርም ሞሊች ነበረ ሁሌ ስድስት ሰዓት ነው የሚነሳውና ልክ አላርም ስጫው እኩል ነው የጨውና በጣም ነው የደነጋጥኩት ክውን ያልኩት ማለት ነው እና ያስደነግጣል። እኛ ህይወታችን ለመቀየር ነው የመጣ ነው እና እንደዚህ አይነት ነገር እንዴት አያስፈራም? በደንብ ነው እንጂ የሚያስፈራው። በቃ ፈጣሪ መጸለይ ነው። ከመጣም በጸጋ መቀበል ነው። ሞት እኮ የትም አይቀርም፣ ግን እዚህ መተን በሰው ሀገር መሞትም አንፈልግም። እኛ ጋና ብዙ ነገር የሚጠብቀን ብዙ ኃላፊነት ያለብን ፈጣሪ ከእኛም ሞት ያርቀን፣ እኛም አንሞትም አገርም ሁሉም አለም ሰላም ትሆናለች። ከፈጣሪ ጋር ጥሩ ጥሩ መልካም ነገር ማሰብ ነው። አይዟችሁ ደግሞ ጆርዳን ላይ ያቀደችው ነገር እንደ መድኃኔዓለም እንደ ፈጣሪ ልቦና ነው ያራራትና እንግዲህ ፈጣሪ ሰላሙን ያውርደው። ምክንያቱም ለእኛውም ነው ሁላችንም ነው አንድ ላይ የምንመታበት መታ። እንግዲህ እየዛተች ነው እንደሰማችሁ ማለት ነው። ፓርላማ ላይ ነው ያወራችው ብቻ ፈጣሪ ልቦናን ያራራት። ፈጣሪ ሰላሙን ያምጣ። እኔ በጣም በጣም ውስጤ ልቤ እየፈራ ነው፣ በቃ ምክንያቱም አንድ ላይ ነው አንድ ላይ ነው ምንጠፋ እንኳን ሞት እንኳን ብመጣ ቢተኮስ አንድ ላይ ነው ምንጎዳው አይደለ። ስለዛ እባካችሁን በየእምነታችሁ ጸልዩ። ድል ለምናምን እያላችሁ የሚጨፍሩ ልጆች ግን ፈጣሪ ልቦና ይስጣችሁ። እባካችሁን እረፉ። እኛ ምን ቤትንን፣ ምን አገባን እኛ። እስቲ አሁን አይበለውና የሆነ ነገር ቢመጣ እኛም ከነሱ ጋር አንድ ላይ ነው። ምን ሞቶ ለምን እንደዛ አይነት ነገር ሰው ቤት ሆናችሁ እንደዛ የምታደርጉ ልጆች እባካችሁን እረፉ። እኛ ህይወታችን የድሀ ከድሀ ሀገር የመጣን ድሀ ቤተሰብ ለመርዳት ነው የመጣ ነው እንጂ በማናቆ ነገር እዚህ መተን እንትልልን አይደለም ና፣ እባካችሁ እንደዛ የምታደርጉ ልጆች እራሳችሁ ላይ ነው ጦስ የምታመጡ። እረፉ። ላለው አይዟችሁ። ሁላችሁም በያላችሁበት ዓለም ዳርቻ ፈጣሪ ጠብቃችሁ፣ ጓደኞቼ ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው።